ከፈለጋችሁ በዚህ ቦዲ አያችሁት እንዴት እንደሚያምር፣ እንደ እንትን ነገር ነው፣ እንደ ትሸርት ነገር ነው ጃፖኒ ነገር አይደለም። ከፈለጋችሁ ብቻውን ማዘዝ ትችላላችሁ፣ ቱታውን ብቻ ማለት ነው። በጣም ቆንጆ በኮተን የተሰራ ቱታ ነው ማለት ነው። እዘዙ፣ ግዙ። ስልክ ቁጥሬ ዜሮ ስልክ ቁጥሬ 0 አምስት ኢማራት ውስጥ ላላችሁ ዜሮ አምስት የትም ኢትዮጵያም እልካለሁኝ። ከፈለጋችሁ ኢትዮጵያ ከዱባይ ውጭ ማለት ነው እልካለሁኝ። 0 መጨረሻው 25 የእኔ ቁጥር ነው። ወይም ደግሞ ከዩቱብ ውጭ ደግሞ ቲክቶክ ላይ ደግሞ ከመጣችሁ ቲክቶክ ላይ ላይቭ እገባልሁኝ እዛ ላይ ለብሳችሁ ለብሶች አሳኝ ብላችሁ ከፈለጋችሁ የፈለጋችሁትን መርጣችሁ መግዛትና ማዘዝ ትችላላችሁ። እዛ ደግሞ ለምትፈልጉ ቲክቶክ ለምትፈልጉ የአብስራ ዋን ብላችሁ ሰርች ብታደርጉ የአብስራ አንድ ማለት ነው ብላችሁ ሰርች ብታደርጉ ይወጣላችኋል። ወይም ደግሞ የአብስራ በድሮ ስሜ ትዳር ትዳር አገናኘን ብላችሁ ብትመጡ ይወጣላችኋል በብዛት ቲክቶክ ላይ ላይቭ ላይ እገኛለሁኝ። እዛም መጥታችሁ ማዘዝ ትችላላችሁ። በጣም ቆንጆ ቆንጆ ቱታዎች አሉኝ። በጣም የሚያማምሩ ቱታዎች አሉ። ለያብ ስራ ዩቱብ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሆኖ ይህ ቀሚስ በጣም ነው የሚያምር። በነገራችን ላይ ይህንንም ለብሼ ቪዲዮ ሰርቼበታለሁኝ ቲክቶክ ላይ ብትመጡ ማለት ነው። በጣም በጣም በጣም የሚያምር ቀሚስ ነው ማለት ነው። ሺቲ የተለያዩ ሺቲዎች አሉኝ። እነዚህ ሺቲዎች በጣም ኳሊቲ ሲታጠቡ የማያጥሩ እና ይሄ አሁን ሻርፕ የሌለው የመቶ ድርሃም ሰባት የሚሸጠው ሺቲ ነው ማለት ነው። በጣም ነው የሚያምረው፣ ቤተሰብ በጣም የሚያምር ሺቲ ነው። ጨርቅነቱ ዋው ነው። ይሄም አለኝ። ሁሉም ከለሮች በጣም ነው የሚያማምሩት። እነዚህ የመቶ ድርሃም የመቶ ድርሃም ሰባት ነው። በጣም ቆንጆ ቆንጆ ሽቲዎች አዳዲስ የገቡ ሽቲዎች ስላሉ እዘዙ። ስልክ ቁጥሬ በኮሜንትም ፒን አደርግላችኋለሁኝ። አያችሁት እንዴት እንደሚያምር በጣም ያማምሩ። እነዚህ በነገራችን ላይ ማሳያችሁ ያለ ምንም ፊልተር ነው ማለት ነው። አንዳንድ ልብስ ታውቃላችሁ፣ ፊልተር ከለሩን ይቀይረዋል። እኔ ደግሞ አልወድም። እንደዚህ በራሱ በራሱ ጥዙ የሚፈልገው ፊልተር የለውም ይሄ